አልፍ አልፍ መብሩክ እንኳን ደስ አላችሁ አብርሽና ሮታዬ በጣም ደስ ብሎኛል። እንኳን ደስ አላችሁ በጣም ደስ ብሎናል። እንኳን ታረቃችሁ በጣም ደስ ብሎናል። ደስ ይበላችሁ። እንግዲህ ብዙም እርግጠኛ ባንሆንም አብርሽና ሮታዬ እንግዲህ ታርቀዋሉ። በጣም ደስ ይላል። በዚሁ ቀጥሉ። ጭቅጭቃችሁ ሲበዛ ሲበዛ ብዙም እነሱን እንትንዥ የመምጣት አቆሜ ነበረ። አሁን ግን በእርቅ ሲሆን ከች ብዬ ያለው አሰላም አሌይኩም ወረህመቱላህ በረካቱ ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እንዲም ክርስቲያን ወገኖችን ሰላም ሰላም ብያቸዋለሁ። ሰላማችሁ በእያላችሁበት ብዙ ተርፍ በሌል እንዲያልኩኝ። ዛሬ እንግዲህ እንደተለመደ በአዲስ ቪዲዮ ወደ እናንተ ብቅ ብለናል። በሩታና በአብሪሽ ማለት ነው። በእርቅ ነው የተገኘ ነው ማለት ነው። እንኳን ደስ አላችሁ፣ አብርሽ ምሩታም። እኛም ደስ ብሎናል። ሁለቱም ደስ የሚሉ ጥንዶች ናቸው። ጥል በናንተ አያምርም ማለት ነው። እንግዲህ ጓደኞቻችሁም እንግዲህ መጀመሪያ ሲበጠብጡ የነበሩትም አላህ ልቦና ሰጥተዋቸው ስታድ ለማስታረቅ ጥረት አድርጎ ለዚህ አብቅተው አሉ። ግን አሁንም ያው መቶ በመቶ አይደለንም በመሀላችሁ እርቅ ተፈጥሮ እንደ ድሮች አብራችሁ ቆያችሁ እኮ እንደ ወይ ያለ ስንት ጊዜ። አሁን የነሱ ጭቅጭቃቸው እኔ እኮ የእውነት አልመሰለኝም። ለዚህን ያህል ደግሞ ቤተሰብ በመሀል አባት ምናምን እንደዚህ በመሀል ገብቶ እንትን የሚሉት ነገር አልመሰለኝም ነበረ። ያው እንደምናውቀው በዚህ ሰዓት ፍራንክ ነው ፍራንክ ነው ፍራንክ ነው እሱ እሱ ይሆናል በማለት ነው እንትን እያለን የነበረው፣ ግን እውነት ሆኖ ተገኘ። እንግዲህ አባት ማለት አባት በመሃል ገብቶ እንደዚህ እንትን ማለት ያው ከባድ ነገር ነው ማለት ነው። ሩታም እንደዚህ በዚህ መልኩ ቆራጦና አብርሽም እንደዚህ ሆኖ እንትን ይገኝ እስከዚህ ደረጃ ይደርሳሉ ብለን አላሰንም ነበረ። እንግዲህ ሆኖ በመጨረሻም እንግዲህ ለእርቅ እንትን ብለዋሉ ማለት ነው። በእርቅ ሁሉም ነገር እየተስተካከለ ነው ብዬ ነው ማስቦ መጨረሻውን አሳምሮ ማለት ነው። ግን በስተ መጨረሻ እንግዲህ ታርቃችሁ አንዱ ናችሁ ነው ማየት የምንፈልገው። እንደ ድሮ ስራችሁን በምንም በምንም ብላችሁ ደስ በሚል መልኩ ስራችሁን ብትቀጥሉ ብዬ ነው የሚያስበው። ካናዳ ምናምን የሚባለው ነገር ቀርቶ እንደው ሩታይ እንግዲህ እኔ እርቅ አድርጓለን፣ ግን መሄዴን አትከልክሉኝ ነው ያለችው ለአባትየው እን እንጃ እስቲ ከዚህ በኋላ እንግዲህ የምናየ ይሆናል ማለት ነው። አባትም ደግሞ የገባላቸው ጥሩ ደስ የሚሉ አባት እንዲው አባት እኮ አባት አይ አባት አባት ማለት እንግዲህ እንጃ እንዴት እንደሚገልጸው አላውቅም። የእውነት እና በቃ ግርማ ሞገስ በቃ አለ ግርማ ግርማ እና በቃ ብቻ እኔ እንጂ ደስ የሚሉ አባት ደስ መጀመሪያ ምሳቸው ብሎ ነበረ። ያው እንግዲህ መጀመሪያ ም እኮ በዚህ መልኩ ልጅ ደግሞ ያው ሎታ እየጋን መጀመሪያ ጊዜ ነው የሚገናኙት። ሽ ምናምን ይዟቸው ነው እንጂ ቀርቶ ለማይቀር ነገር ይሄን ያለ ራሱ ክፍተት አይገባም ነበረ። እንም ደግሞ እነሱም በህሊ ብዙ ብዙ ቦታ ተዳረሱ ማለት ነው በህሊ እና ይህ ነገር እኮ እኔ እስከማን አንሳለሁ እኔ እስከማን አንሰው የሚባለው ነገር መጨረሻ እንግዲህ ብዙ ብዙ ደረጃ ላይ ያደርሳል ማለት ነው። እንደዛ ከመሆን አንዱ ተሸንፎ ቤቱን መገንባት የተሻለ ነው የሚሆነው። መጨረሻ ያው እሱስ እንደዚህ እያደረጋስ እኔስ እንደዚህ ለምን አላደርግም? እኔ ማነው እሷ እንደዚህ እያደረገች እኔስ ለምን እንደዚህ አላረግም ማለቱ ቤት በብዙ መልኩ ክፍተት ይገባል። ቤት እያፈርሳል ማለት ነው። እና ሆኖም ያው በስተ መጨረሻም እንግዲህ ያው ቤታቸውን ለመበጠበጥ እርስ በራሳቸውን ለማጋጨት ሊያደረጉ እያደረጉ ነበሩ። ሁላችሁ ብዙ መስዋዕት እየከፈሉ አሁን በዚህ ሰዓት ማለት ነው። እነሱ ነው አንድ ለመረግ እና አንድ ሰው ጥፋት ካጠፋ በኋላ ጥፋቱን አምኖ ይቅርታ ጠይቆ በርቅጥ ሰው ልጅ እንደነበረ አይኖርም። መጨረሻ ላይ እንግዲህ ሞክሮ ሞክሮ ሲያቅተው በቃ እኔ ያጣውትን ነገር ያ ሰው ለምን ያጣል በማለት ያንን ሰው መጀመሪያ የነበሩትን ሰው አንድ ለማድረግ አሁን ጽጌም ሆነች ዛኔም ሆነ ይህ መጨረሻ ላይ የመጣው እንትናም ሆነ መነበረሱም እሱም ሆነ ግን አሁን በዚህ ሰዓት ላይ እንትን እያደረጉ ነው ያሉት። ሜሪ እንግዲህ ራሷን ሸርተት አርግታ ወዴት እንደገባች አይታውቅም በዚህ ሰዓት እንግዲህ መጀመሪያ ላይ ሜሪ ነበረት በጥባ አንደኛ በጥባጫ እንግዲህ እሷ ሞከረች ሞከረች ወደ ያለች ወደ ዛ ያለች ወደዚህ ያለች ምንም እንዳልተሳካላትም፣ እእጄን አወጣለሁ እንዳለችውም እጇን ወጣች መሰለኝ። እንግዲህ ሲጀመር አንድ ሰው እንትን ስል በመሀል ሶስተኛ ወገን አራተኛ ወገን ሲገባ ብዙ ነገር ይበላሻል፣ ብዙ ነገር እንትን ይላል ማለት ነው። ያ ነገር እንዳይሆን በቃ እርስ በራሳቸው ያለውን ነገር እርስ በራስ ቢፈቱ በቃ ቢፈታ ማለት ነው። ለብዙ እንደዚህ ነገር ለሚፈጠሩ ባለትዳር መሀልና እንደዚህ ለሚፈጠረ ነገሮች ራሱ ለእኛ ለብዙዎቻችን እንግዲህ ትምህርት ይሆናል ብዬ ነው የሚያስበው። ምክንያቱም ይሄ ነገር ብዙ ቦታ ያለ ነገር ነው። ስለዚህ እውነትም ሶስተኛ ወገን በመሀል አራተኛ ወገን ሶስተኛ ወገን መግባት የለበትም። በተለይ በተለይ ባልና ሚስት መካከል ማለት ነው። ክፍተት ይሰጣል። እየሰፋ እየሰፋ ይሄዳል። አንደኝ ሶስተኛ ሲባል አራተኛ ሲባል አምስተኛ እየተባለ እየተባለ አንዱን የማን ተቀብሎ ነው ማን ነው የሚያስተካክለው ማን ነው የማያስተካክለው የሚል ነገር በመሀል ይገባል ማለት ነው እና ያም የተለያየ አይነት እንትን ነው የሚሰጠው። ይህም የተለያየ አይነት እንትን ነው የሚሰጠው። ስለዚህ ያ ሁሉ ከመግባቱ አንድ ምናልባት ምናልባት ከቃታና ያ ሰው አንድ ላይ ሆኑ ካልተቻቻሉ ካላው እንትን ካላሉ በእርግጥ በመሀል ወይ እንደ አባት ወይም እንደ እናት ነገር በመሀል ገብቶ እርቅ ሊፈጥሩ ይችላሉ ማለት ነው እና ይሄ በዚህ ሰዓት በጓደኛ በምናምን የሚባለው ነገር ዘበት ነው። ዛሬ ጓደኛ እኔ እንጃ የዛሬ ጓደኛ አላቅም ማለት ነው። እኔ በዚህ ሰዓት እኔ እንጃ ግን የምናየውስ በማየት ማለት እኔ ደርሶብኝ አይደለም፣ አልሐምዱሊላ እስከ ዛሬ ድረስ ማለት ነው በማንም ብንም ነገር አላየውትም። በበኩሌ ግን ስናየው ያለው ነገሮች በሙሉ እስከ ሞት ደረጃ ራሱ የሚያደርሱ እንትኖች አሉ ማለት ነው። በጓደኛ ማለት ጓደኛው አንዳንድ ጓደኛው ማለት ነው። እና ብዙ የሚታመኑ ጓደኛ የለም በዚህ ሰዓት ማለት ነው። እና ሙሉ ለሙሉ እርግጠኛ መሆን አይቻልም በዚህ ሰዓት። ስለዚህ ጓደኛዬ ናት ጓደኛዬ ነው ጓደኛው ነው ምናምን እየተባለ ብዙ ብዙ እንትን የሚሉ ጓደኝም አለም ማለት ነው። በመሀል ስር በስር ለሷ የሚሄደው የሚያወራ ሌላ ነው፣ ለዚች የሚሄደው የሚያወራ፣ ለሱ የሚሄደው የሚያወራ ሌላ ነው። በቃ የተለያየ አይነት ነገር ነው የሚፈጠረው ማለት። ስለዚህ ያ ሁሉ ነገር እንዳይመጣ፣ በቃ ሁለቱ ለመፍታት ጥረት ማድረግ ነው በአጭሩ። ሁለቱ ጥረት ማድረግ በቃ ነገሩን ለመፍታት ሁለቱ ብቻ ጥረት አድርጎ ያንን ነገር ለማስተካከል እን ማለ ካቃተውና ካቃታ በቤተሰብ ደረጃ ጓደኛ ምናምን ሳይባል ሌላ ሰው ምናምን ሳይባል በቃ እንደ ታላቅ በቃ ትልቅ ሰው ተፈልጎ በትልቅ ሰው በአንድ ሰው ብቻ የእነሱን ችግር ሊፈታ ይችላል ማለት ነው። እናም ደግሞ ያው አሁን ደግሞ ሩታኝና ብርሽም እንደዛው ነው የሆኑት ማለት ነው። ነገሩ እንደ በፊቱ በቀላሉ የሚፈታ መስሏቸው እነሱ ብዙ እርምጃ ተራመዱ ማለት ነው። ባህልህ በፍክኩር በፎኮኮር እንደዛ መሆን የለበትም። ዛሬ እንደዚህ ታው እንኳን ተብሎ አይደለም። በትንሽ ነገር የዛሬ ትዳር እና የዛሬ እንትን ነው የሚፈርሰው። በተለይ በሰው እንትን ላይ የወጠ ነገር ከሆነ ያው ያም ይመጣል፣ ያም ይሄዳል፣ ያም ይመጣል፣ ያም ይሄዳል። ብዙ ነገር አለ። በዛ መሀል ላይ የሚፈጥሩ ነገሮች አለ። ብዙ ክፍተታ አለ ማለት ነው። ስለዚህ ያ ነገር እንዳይሆን ሁለቱ ቁጭ ብሎ በአንድ ቤት ነው ያሉት። ሁለቱ ቁጭ ብሎ መጀመሪያ ራሱ መፍታት ይችላሉ ማለት ነው። መጨረሻ ላይ ሩታ ራሱ ከነዳኔ ከነምናን ገር እንብለሱ ቤት በገበችው ሰዓት አብሽ ራሱ ያን ነገር ማድረግ ቲቶ፣ በቃ ራሱ ወደ ራሱ አቀርቦ አናግሯት፣ በስነ ስርዓት አናግሯት፣ ይቅርታም ቢሆን ዛሬ ልክ ዛሬ ተንበርክኮ ይቅርታ እንደጠየቃት ሩታ እየነቋት አጥፍቻለሁ፣ ቤታችን ነይን፣ ጋባ እንጋባ አብረን ብሎ የዛኔ ቤቱን ማስተካከል ችሎ ነበረ፣ እሱ ነው። በስተ መጨረሻም ደግሞ ነገሩን ለማርዘም ይሆን አላቅም። ብቻ መጀመሪያውንም ሩታ ቤቷ በሄደችው ሰዓት እልብስ ገብቶ ሌላ ነገር ከመፍጠር ይልቅ እሱ እሷን ሰብሰብ አርጎት ጠርቷት ቁጭ አርጎት ያው የመኖር ፍላጎት፣ ወደፊት መቀጠል ፍላጎት ሁለቱም ላይ አላቸው፣ ይዋደዳሉ። ያን እየተዋደዱ ደግሞ ይሄና እንትን ማለቱ አስፈላጊ አልነበረም ማለት ነው። አብርሽም እና እንግዲህ አሁን በስተ መጨረሻም እንግዲህ ያው እንደምናየው በጣም ደስ ይላል። ጥሩ ጥሩ አካሄድ እየሄዱ ነው ያሉት። አሁንም ጀርባ ለጀርባ እያሆኑ ነው ያሉት። ግን ግን ይስተካከላል ብለን እናስባለን። እንሻላ ይስተካከላል ይስተካከላል። ማስተካከል ነገር የለም። አባት ነገር ከዛ ድረስ እዚ ድረስ መጥቶ እንግዲህ ከቡታጀራ እስከ አዲስ አበባ ድረስ ለፍቶ መጥቶ አባት ነገር አባት የሚያክል ነገር በነሱ መሀል ገብቶ ካስተካከለ በኋላ ነገሩም ደግሞ እንደገናን ማለት ያው እንግዲህ አባትዮም ያው እንድትሄድ አይፈልጉም። በልባችሁ ከልባችሁ አይደለም እንደዛ ያሉት ግን በሁለቱም በሁለቱም መሀል እርቅ ካለ ተነጋግሮ ይህን ነገር ወይ ሊያፈርሱ ይችላሉ፣ ወይ ተስማምቶ ተነጋግሮም ልትሄድም ትችላለች የሚል ሀሳብ ስላላቸው እንደሚመስለኝ፣ እንደዛ ነገር መሰለኝ። እናም ደግሞ ያው ከታረቁ፣ ሩታም ደግሞ ጫኪና የምትሄድ አይመስለኝም። እሄዳለሁ ብላ እንትና አለች እንጂ ማለት ነው። ግን ቻንሱ ጥሩ ነው። ግን ሁለቱም ሆነ ቢሄዱ አሁን እርቅ ተፈጥሮ ራሱ እሷ የምትሄድ ከሆነ ምንም ፋይዳ የለውም። እኔ እንጂ አላውቅም፣ ገና ለገና አጠገብ ለጠገብ እያሉ። ለነገሩ ብዙ ነገር አለ፣ ብዙ ነገር አለ። እኛ ሰዎች ሩታ ብቻ አይደለችም፣ ሁላችንም ተራርቀን ብዙ ነገር አለ እና ብትሄድ ምንም የሚፈጠር ነገር የለም። ግን ግን አንድ ላይ ሆኖ እንደ በፊቱ ጠንክሮ ስራቸውን ቢሰሩ ብዬ ነው የሚያምነው እኔ ማለት ነው። እና ደስ የሚለውም ያውኑ አላቅም፣ እነሱም እንደሚያስቡ በዚህ ሰዓት እንግዲህ ሩታ እንደሆነች ሄዳለን ያለችው ለሳቸው ለባትዬ እራሱ ግን በማል እርቅ ላይ ስለሆኑ ምናልባት እንትን ልት ትችላለች፣ ሊሰርዞም ትችላለች ብለን ነው የምናስበው። እንሻላ እና ብትሰርዞ በጣም አሪፍ ነገር ነው። ቤቷን ሰብሰባ እርግታ ሰርጋቸውን ከዚህ በኋላ የእነሱን ሰርግ ማየት ነው የምንፈልገው እኛ ሰርጋቸውን ማለት ነው በቃ ተጋብቶ ልጅ ወልዶ ልክ አባትየው እንዳሉ ማለት ነው ልጅ ልጆች እስታቸው እንዳሉ አባትየው እንግዲህ የአብረሽ አባት የአራዳ ልጅ ናቸው እኮ አባትዬ እራሱ በጣም አራዳ ናቸው ወላሂ ደስ የሚሉ አባት በቃ የሆነ አለ አይደለ በቃ ብቻ አላቅም እና በሱ መጀመሪያም እንግዲህ ታርቆ እንደ በፊቱ ስራቸውን አንድ ላይ ሆኖ ሲሰረው ማየት ነው የናፈቀን እኛ ማለት ነው። ጥሉ ጥላቸው ቀርቶ አንድ ላይ ሆኖ ስራቸውን እንግዲህ ዱብ ዱብ እንዲያረጉ ነው የምንፈልገው ማለት ነው። አንድ ላይ ሩታዬ አብርሽዬ እየተባባሉ ማለት ነው። እኛ ብዙ ነገር አስተምሮኛል። ከዚህ በኋላም ደግሞ ብዙ ነገር ከነሱ እንማራለን። እንግዲህ ያው ሶስተኛ ወገን መግባት እንደሌለበትም ያወቅ ነው በነሱ ነው ማወቅ አለብን። አንዳንዴ በአንዳንድ ነገር የሚያስተምርም አለ፣ አንዳንዴ ደግሞ ያናድዳል ማለት ነው። ሲበዛ ሲበጣም በጣም ነገሩ ሲንዛዛ ስልችት ይላል፣ ያስጠላል። እኔ ያን የነሱን በቃ አንዱ አንዷን ስታመጣለች አንዱ ደግሞ ይቅርታ ብሎ አንዱ ቤቱ ሊሄድ ነው ብሎ ሻንጣኑ ሰብስቦ ከሄደ በኋላ አይ ላናገረ አይ እንደዚህ ነው ብሎ ሊያስረዳስ ሌላ ነገር በዚህ በረት በዚ እዚህ በቃ በዚህ ኦሆ እንዴ! እንደዛ መሆን የለበትም። አንድ ላይ መረው የሚኖር ሰው ደግሞ ትንጠለቅ ብሎ ማሄድ አይጠበቅበትም ማለት ነው። እና ነገሩን ላላ አርጌተው በቃ በሚሆን ነገር በሚሆን መንገድ መፍታት ነው እንጂ ዝም ብሎ ነገሩን በማዘሙ ቁጥር በእሌ አብሪሽ የሚሆነ ነገር ሲያደርግ ሩታ የሚሆነ ነገር ማድረግ አይጠበቅባትም። ስለዚህ ነገሩ አንዱ አብርዶ አንዱን እንትን ቢል አንዱ ማብረድ ግድ ነው። ያም ሰው ደግሞ ነገሩ እየረዘመ ሲመጣ ሲሰላቸው በራሱ ጊዜ ያቆማል ማለት ነው። ግን ዛሬም እንደገና አብሪሽ የሆነ ነገር ባደርግ ነጌ ደግሞ ሩታ የሆነ ነገር ማደርግ የለባትም። ግን አንዳንድ ጊዜ እልህ ያስይዛል፣ ያናድዳልም ደግሞ ማለት ነው። አንድ ሰው ላስተካከል ሲል እንደገና ደግሞ እሺ ብሎ ተስማምቶ ከሄደ በኋላ በጀርባ ደግሞ ሌለ ነገር ሲያደርግ በጣም ነው የሚያናድደው። ያ ነገር እንደዛ ነገር መሆን የለበትም እና በስተመጨረሻ ውዶችዬ የሚወዳችሁ ውድ የሀገሬ ልጆች እንግዲህ ቪዲዮ ከተመቻችሁ እንግዲህ ሸብረ በማድረጋችሁ አትርሱ፣ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ድቡ ድቡ አርጎ። ሰሞኑን እኔ ጠፍቻለሁ። እንግዲህ የጠፎትን ምክንያት እንግዲህ ሸበካ የለኝም ነበረ። ሸበካ ጡረተኛ ሆኛለሁ። ሸበካ ሸበካ ሸበካ ሸበካ ሸበካ ገደለኝ። ሸበካ ይላቸዋሉ ወደዎች ዶ አድርጉ። ለዚህ ሸበካ የምን ይሻለኛል ተቸገርኩኝ ሐባይቢ አንድ ዓመት ከምናምንም ሙሉ እንግዲህ እየሞላው እየተጠቀምኩ ምን እያልኩኝ በጣም ነው ያዳከመኝ አላችኋለኝ። ሐባይቢ ዶ አድርጉልኝ። አላይ ፈጅር አላይ ፈርዥና ከሸበካ ችግር አላህ ያውጣን በእውነት። ሸበካ ከሌለ ምንም ነገር ደስ ይልም ማለት ነው፣ ምንም ነገር በቃ። ይኸው ሁለት ቀን ነው፣ ስንት ቀን ነው ሶስት ቀን ነው፣ አራት ቀን እንደዚህ ያልገባሁም ማለት ነው። ያለችዋንም እልም እያረገ ነው፣ እያናሳብኝ ነው። እንግዲህ እስቲ ውድ ሀገሬ ልጆች በቻላችሁ ጠቅም፣ እንግዲህ እንበረታታ፣ አንድ ላይ እንበርታ፣ አንድ ላይ እንስራ እላለውኝ ውዶች ጉዶችዬ፣ እንበረታታ እላለው ሀባይቢ፣ እንበረታታ፣ እንወዳችሁ ውድ ሀገሬ ልጆች፣ አንድ ላይ እጅ ላይ እጅ ተያይዘን እንደቀብረን እንስራ። እንተጋገዝ እላቸዋለውኝ። አባይቢ አላህ ያግዘን። አባይ ያለንበት ሁላችንም አንድ ላስፋ አመት ላይ ይጠብቀን። ኸይር ረመዳናችንም አላ በሰላም ጾምን በፈዛም የንፈታሁ አላህ ያድርገው። እንሻ አላ ከአመት ከአመት ሁሉም ያድርሰን፣ እያልኩኝ ውድ ሀገሬ ልጆች እና አብረን እንስራ፣ አብረን እንተጋገዝ። እጅ ለእጅ ተለዘን እንደግ፣ እንደግ፣ እንስራ። እንበርታ ውድ ሀገሬ ልጆትን ንጠንክር ይላለኝ ሀባይቢ። እርስ በራሳችን ካልተጠናካከረን እርስ በራሳችን ካልተጋገዘን፣ ምኑም ለብቻችን ሆነን የምንደርሰው ነገር የለንም። እንግዲህ አብሮ ሲሆን ሁሉም ነገር ደስ የምለው ሀገራችንም፣ አንድ ላሷንታ ሰላሙን ያብዛለን ያረብ፣ እንሻላህ እኛም ከያለንበት ሁሉ በሰላም ለሀገራችን አብቂቶን በሀገራችን ሰርተን የምንበላ